ሰው የልቡናህን አይኖች ያብራል ከተባለ ትልቅ ምርቃት ነው፣ በአባቶቻችን ይሄ። ግን የልቡና ጆሮ መብራት ከቻለ ማንም ሰው ሊሰማው ማይችለውን የተለየ ድምፅ መስማት ይችላል። ለምን መስማት አልቻሉም ሲባል ይሄ ምን ያስፈልገዋል ማለት ነው። የውስጣዊው ልብ ጆሮ መከፈት አለበት። ጸሎት ራሱ ለሶስት ይከፍሉታል ጥንቶቹ። ይሄ ስጋ ጸሎት ነው ነው የሚባለው። ነፍስ ደረጃ ላይ ሰው ከደረሰ መዘርጋት አይፈልግም። እያንዳንዳችሁ ታለንት አላችሁ። ግን ያ ታለንት ምን ሊሆን ይችላል፣ እንቡጥ ሊሆን ይችላል፣ አልፈካም። አንድ ሰው ሱፐር ኮንሽስነስ ትልቁን እውቀት መያዝ ከፈለገ እዚህ ላይ ብቻ አይደለም መስራት ያለበት፣ ይሄም ይሄም ያስፈልጋል ማለት። አሁን እኛ ግራ ሚገባን አንዱም በአግባቡ መስራት ስላልቻለ ነው። እንኳን ሶስቱ አይነ አእምሮ የሚባል ሁለት አይኖች አሉ። አሁን ፈረንጆቹ ሌፍት ብሬን ራይት ብሬን ይሉታል። ግን ይሄ ራሱ ረቀቅ ያለ ነገር ማየት የሚችል ነው። ሌላው እዚህ አካባቢ ላይ ደግሞ ሁለት አይኖች አሉ። እንደ ኢትዮጵያው ሳይንስ ስንማር ማለት ነው። የራሳችን ነው። ይሄ አንሴስተሮቻችሁ እውቀት ነው። ልንገራችሁ የራሳችሁ ስለሆነ ነው። ይሄ ደግሞ የልቡን አይኖች ይባላሉ። እዚህ ጋር ያሉት አሁን ሰው እኔ አሁን በሁለት አይኔ ግዙፉን ዓለም ያለው ሁለት ዓይን አለኝ ወርድ ቁመት ልኬት ለክቼ ያለው። ግን እሱን ነው እንደዚያ ያለው እንጂ ወደ ኋላ ላይ አልችልም ካልዞርኩ በስተቀር ይሄ ዓይን ግዙፉን ዓለም ሊያይልን ይችላል። ረቂቁን ዓለም ግን ማየት አይችልም። ስለዚህ እነዚያ ስድስቶቹ ዓይኖች መብራት ከቻሉ ረቂቁን ዓለም ማየት ይቻላል። እኔ ብዙ ያዩ ሰዎች ስለማቅ ነው። ለምሳሌ ብዙ አይነት የሚያዩ ሰዎች ያዩ ሰዎች አጋጥመውኛል በህይወት ዘመኔ። ረቂቁን ዓለም እኔ ላየው አልችልም፣ ግን ይህንን አየው ወይ ሆነ ምሳሌ ሳምቲንግ ሰረገላ እንበል ሲሄዳ ይኸው አያ አላየሁትም ልል ይችላል። ነሱ ግን ላይውት ይችላሉ። ስለዚህ ሰው ግዙፉ አይኑ ከበራለት ግዙፉን አለም ማየት እንደሚችል፣ እነዚህ ረቂቅ አይኖች ደግሞ መብራት ከቻሉ ረቂቁን አለም ያያሉ ማለት ነው። አባቶቻችን አሁን ትልልቅ ስራዎች ተሰርሎ የሚባሉት በዛ የመንፈስ አይነ ስላዩ ነው። በደንብ ማወቅ ያለብን አሁን ልብን ልቡናን አይምሮን በዚህ ብሌን ከመሰሉ በኋላ እውቀትን ደግሞ ለክተው ሲያስተምሩን በሚዛን መስለው ነው ያስተማሩን። በምን ሚዛኑ ግን አንድ ማንጠልጠያ ያለው ነው። ሶስት ሚዛኖች አሉ። ከላይ ግን ማንጠልጠያ ነው። ቅርጹን በደንብ አድርጋችሁ በህሊናችሁ እንድስሉት እፈልጋለሁ። ኩላሊት ያጤሰውን፣ ልቡና ያመላለሰውን፣ ናላ ያወረሰውን ይሉና ሶስቱን በምን ይመስሉታል? በአንድ ሚዛን ይመስሉታል። አንዱ ለአንዱ ማንጠሪያ ነው። አንዱ ለአንዱ ማንጠርጠሪያ ነው አንዱ ለአንዱ መተንተኛ ነው። ለይቶ ሊያስብ ይችላል። ሶስቱን ደግሞ ማስማማት ከተቻለ የተለየ እውቀት ነው። ስለዚህ መስማማት ደረጃ ማድረስ እንዴት ይቻላል? እመጣበታለሁ። ስለዚህ አንድ ሚዛን ነው ማለት ነው። ቅርጹ ራሱ የሚዛን ቅርጽ ነው። እኔ አንዴ ቁጭ ብዬ አይኔ ምን ይመስላል አፍንጫ ምን ይመስላል? ዶሮዬ ፈጣሪ ለምን እንደዚህ አይነት ቅርጽ ሰጠው? አስባችሁ ታውቃላችሁ? ስራ ስፈታ ነው እንደዚህ አይነት አስባለሁ። ጣቴ ለምን እንዲመጣ ለምን ስቆጥረው ሃያ ስምንት መጣ? አስባለሁልህ ዝም ብዬ አላርፍም። ጥፍሬ ለምን እዚህ ጋር ሆነ? ለምን እዚህ ጋር አልሆነ? ይሄ ራሳችሁ ምርምር ነው። እውቀት ከዚህ ነው የሚጀምረው፣ ከማየት ነው በአንድ ሚዛን መስለው እና አይኔን ሳየው አንድ ቀን እንደዚህ ሳየው ሚዛን ሆኖ ሰጠኝ ቅርጹ አይደል ሲጋ እንዲህ ስለው፣ ወደዚህ ስመጣ ኦፕቲክ ነርቭ አለ። ይሄ ለካም አንጠልጥያ መሆኑን ተረዳ። ወደዚህ ስመጣ ደግሞ ስታስቡት ሚዛን ነው። ጀስት ሌፍት ብሬን ራይት ብሬን ስታዩት ቅርጹ ይመሳሰላል። እንዲህ አይነት ነው፣ ሚዛን ይመስላል በዚህ ጋር አሀ፣ ይሄም አንድ የእውቀት መመዘኛ ነው። ወደ ልቡና ስትመጡ ደግሞ እንደዚህ አይነት ቅርጾች አሉት እዚህ አካባቢ፣ እዚህ አካባቢ ራሱ አንድ ሚዛን ነው። ኩላሊት አካባቢም ስትመጡ እንደዚህ ብሎ እንደዚህ የተንጠለጠለ ነው ቅርጹ ሚዛን ነው። ስለዚህ በተፈጥሮ ሚዛን ሲሆኑ፣ ነገር ግን ራሳቸውን ችለው እውቀት መተንተን፣ እውቀት ማብራራት ይችላሉ። አሁን በደንብ ማተኮር ያለብን የልቡና እውቀት ላይ ነው ብዬ አስባለሁ። ምክንያቱም ብሬን ከሚገባው በላይ ተነግሮለታል፣ ብዙ ተጽፎለታል፣ ብዙ ተተንተ ተኖ ይሄኛውን ግን የዳሰሰው ሰው የለም። ኢትዮጵያውያን ሞር ያተኮሩት እዚህ አካባቢ ነው። ይሄ ጥርት ያለ ነው። ይሄ ብዙ መረጃ ነው የሚሰበስበው። በቃ የሚያስፈልገው የማያስፈልገው፣ መጋዘን በሉት። ይሄ ግን ትንሽ ማበጠር ይችላል እና ልብ ይስጥህ ይላሉ አል ሲመርቁ እናቶቻችን። ይሄ ልብ የሌለው ልቡ የደነደነ ምናምን አይደል የአውሬ ልብ ያለው በጣም ብዙ ተብሏል በባህላችን ምንድን ነው የሚለውን ነው አሁን ተንተን ማድረግ የምፈልገው እንግዲህ ልብ በኢትዮጵያው ሳይንስ ራሱን ችሎ የስሜት ሕዋሳት አሉት ይሄ ነው ትልቁ ነገር በደንብ መነገር ያለበት ክፍል የምለው አንደኛ አይን አለው ጆሮ አለው እጅ አለው እግር አለው ጫንቃ አለው ወገብ አለው ትከሻ አለው ይሄ የትውልዳችን እውቀት ነው አንደኛ አይኑ ቅድም ያልኩት ነው፣ ሁለት ነው። አይንታ አልባብ ይባላል። ሰው የልቡን አይኖች ያብራል ከተባለ ትልቅ ምርቃት ነው። በአባቶቻችን ትልቅ ምርቃት ነው። ይሄ ረቂቁን አለ ለማየት ይችላል። አልመለስበትም። ሌላው ግን በጣም በጣም የሚገርመው ገጽ አለው፣ ፊት አለው፣ ፊት አለው። ይሄ ፊቱ ምክንያቱም ሞር የነፍስ ባህሪ ነው። አሁን የምናየው ሰው ማለት ዝም ብሎ ስጋ ብቻ አይደለም፣ ስጋ ነፍስ፣ መንፈስ ብዙ ነገር ነው። ሶ ምን ያደርጋሉ? ፊት አለው። ይሄ ፊቱ በጣም በጣም መጠበቅ ያለበት ፊት ነው። ለምሳሌ እኔ ፊት አንድ ሰው በጥፊ ሊመታው ይችላል። ፊቴን እንደገና ምራቁን ሊተፋበት ይችላል። ፊቴን ሊያስተናግድ ይችላል፣ ጥሩም መጥፎም። ሊሳምም ይችላል፣ ሊተፋበትም ይችላል፣ ሊመታም ይችላል። ይሄ በግዙፍ እጅ ነው የሚመታው። ይሄ ግን የልቡና ፊት በረቂቅ ምክረ ሊመታ ይችላል። በጣም መጠንቀቅ ያስፈልጋል። ለምሳሌ ክፉ ክፉ ሐሳብ ወይም ክፉ መንፈስን በለው አላቅም፣ ክፉ ምክሩም ጠብ ሊያረግበት ይችላል ሊበከል ይችላል ማለት ነው። ስለዚህ ልብ በጣም መጠበቅ አለበት። ፊቱ በራሱ በራሱ ፊቱ ከሚመታ አካል ጥሩ ጥሩ ምት ማረፍ አለበት እዚህ አካባቢ ላይ አልያ፣ በጣም ፊቱ ከተመታ ይጎዳል። አንድ ሰው ስጋው ብቻ ብዙ ደስታ ሊሰጠው አይችልም። ማመጣጠን አይችልም። እንደገና ጆሮ አለው። ይሄ ምን ይባላል? በኢትዮጵያው ሳይንስ በተማርነው ነው፣ አይዛነ ልቡና ይባላል። የልቡና ጆሮዎች ይባላል። ይሄ ከተከፈተ ሌላ ሰው ሊሰማው የማይችለውን ድምፅ መስማት ትችላለህ ነው። ለምሳሌ ይሄ ጆሮ ይሰማል። አንተ የምታወራው አንቺ የምናንሾካሾከውን ሁሉ ሊሰማ ይችላል። ይሄ ግን የልቡና ጆሮ መብራት ከቻለ ማንም ሰው ሊሰማው የማይችለውን የተለየ ድምፅ መስማት ይችላል። ስለዚህ የልቡና ጆሮ ምን ማለት አለበት? መከፈት አለበት። ረቂቁን ዓለም ለማወቅ ነው። አሁን ስጋዊ መብላት መጠጣቱ የምንኖረው ኑሮ ነው። ለምሳሌ ረቂቅ ነገር አንድ አምስት ሰዎች አሉን በል። እኔ ብዙ ልምዶች አሉኝ ከማውቃቸው ከማገኛቸው ሰዎች አምስት ሰዎች አሉ፣ ወይም ስድስት ሰዎች ወይም አስር ሰዎች አሉን በል በአንድ አካባቢ ሶስቱ የተለየ ድምፅ ሰሙ። እኩል ጆሮ ነው ያላቸው፣ ሰባቱ መስማት አልቻሉም የተለየ ድምፅ በቃ በጣም በቃ አጥንትን ሚያለመልም በደስታ የሚሞላ ድምፅ ሰሙ። አንድ ቦታ ሊሆን ይችላል፣ የጫካ ውስጥ አላውቅም፣ ብቻ አንዱ ቦታ ሰባቱ መስማት አልቻሉም። ለምን መስማት አልቻሉም ሲባል ይሄ ምን ያስፈልገዋል ማለት ነው። የውስጣዊ ልብ ጆሮ መከፈት አለበት። የነዛ ተከፍቷል ማለት ነው። ስለተከፈተ ረቂቁን ድምፅ መስማት ይችላሉ። እነዚህ ግን መስማት አይችሉም። ይሄ ራሱን የቻለ አንድ ክፍል ነው። ሌላው እጅ አለው እጅ አለው። አይዳው ልቡና ይባላል። መዘርጋት ይችላል። ለምሳሌ በተለያየ እምነት ቤተጸሎት ቅድም ሙስሊም እህቶቻችን ወንድሞቻችን ለስግደት ሄደው ነበረ። በክርስትናውም ይጸልያል ይሰገዳል። እና አንድ ሰው እጁን ዘርግቶ አምላኩን ሊለምን ይችላል። ይሄ ስጋዊ እጅ ነው የተዘረጋው። ያኛው ግን እጅ መዘርጋት ሳይፈልግ መዘርጋት ይችላል። ምን ይላል? በግዕዙ እንግዲህ ግዕዝ የሁላችን ነው። የክርስቲያን እስላም፣ ሁሉም የኢትዮጵያ ቋንቋ የነበረ ነው። ለእመይ ትክል ሰፊ ሀዲያ ከስፎ ለሕሊና እጅን መዘርጋት ካልቻልክ፣ ልቡናን የልቡናን እንትን ዘርጋው። ጸሎት ራሱ ለሶስት ይከፍሉታል ጥንቶቹ። ለምሳሌ የስጋ ጸሎት አለ። እኔና እናንተ ምን ጸልየው ሁላችሁም እንጸልያለን፣ ማጸናለን አምላካችን ባለን ጸጋ በተለያየ ቤተ እምነት ብንሆንም ይሄ ስጋ ጸሎት ነው ነው የሚባለው። ነፍስ ደረጃ ላይ ሰው ከደረሰ መዘርጋት አይፈልግም ኦልሬዲ ሄዷል ትልቁ እጅ ተዘርግቷል ልቡናው ላይ የደረሰ ግን አናቀውም ነው መድረስ ያስፈልጋል እ አትልም የደረሰበት ብቻ ነው ሊያውቀው የሚችለው ማለት ነው። ስለዚህ ይሄ ራሱን የቻለ በጣም ወደ ላይ አርያም ድረስ መዘርጋት የሚችል ኃይል ያለው ነው። ሰው በጣም ትልቅ ነገር ነው። ሌላው ምን የሚባል ትምህርት አለ? ልቡና ላይ ነው አሁንም። አይ ጋራ ልቡና የሚባል አለ። ይሄ መሄድ ነው። መሄድ የሚችል ነው። መገስገስ የሚችል እግር ነው። ለምሳሌ እኛ እግራችን ወካ ያረጋል፣ ጫካ ውስጥ፣ ባህር ዳርቻ፣ ከተማ ውስጥ እንሸራሸርበታለን። ይሄኛው ግን የትና የት መገስገስ ይችላል። ልኬት ወሰን በሌለው እንትን መሄድ ይችላል። አድማስ ናጌብ ምናምን የምድር መሄድ ይችላል፣ ግን አቅም ይፈልጋል። ስለዚህ ነገሮቹን ባበቃናቸው ቁጥር መስራት ይችላሉ ማለት ነው። የብዙ ግን ያው ተዳፍኖ ነው የሚቀረው። ሌላ ወገብ አለው፣ ወገበ ልቡና ይባላል። ሴቶች በሻሽ በመቀነት በመቀነት ወገባቸውን ጠበቅ ያደርጋሉ። ወገበ ልቡና ይባላል። ወንዶች ደግሞ በቀበቶ፣ ወንድ ሆኖ እንደሚዘላዝል አይኖርም ብዬ አስባለሁ። ጠበቅ ያለ ይሄ ጠበቅ ያለ ነው። እዚ ይሄ ደግሞ ወገበ ልቡና ማለት ሞር ይሄ ከእምነት ጋር ይያያዛል። ከእምነት ጋር ይያያዛል። በጣም ጠንካራ ጠበቅ ያደረገ ይሄ የሚጸና ነው። ይሄ ወገበ ልቡና ይባላል። ራሱን ችሎ የሚታይ ነው። ሌላው ክሳደ ልቡናም ይባላል። ይሄ ደግሞ የልቡና ራሱ አንገት አለው። ለምሳሌ እኔ በአንገቴ ዝቅ ልል እችላለው ለአምላኬ እንደዚህ ልል እችላለው ሰውም እጅ ልነሳበት እችላለ ይሄ ራሱ ዝቅ ማለት የሚችል ነው። ይሄ ግን በረቂቅ ነው፣ በረቂቅ ነው። ራሱን ችሎ ርቀት ደረጃ ላይ መድረስ ነው። ወገበ ልቡና አለ፣ ክሳደ ልቡና አለ። በጣም በጣም የሚገርመው ደግሞ ህገ ልቡና። እስቲ ንበለው፣ ድገሙት እስቲ። ይሄ ራሱ ህግ አለው። ለዋለው አስተማሪ አይፈልግም። መጽሐፍት አይፈልጉም። በራሱ አዋቂ ነው። ግን እንዴት ነው ዕውቀቱን ልታወጣው ምትችለው? ራሱን ችሎ የራሱ መንገድ አለው። በምን አይነት መሰላችሁ? ምናየው መስለው ሲያስተምሩን በጽጌ ረዳ መስለውን ያስተማሩን አንድ መምህር ምሳሌ፣ ጽጌ ረዳ በባ ያመጡና ያሳዩን ይችላሉ። ይህን ጽጌ ረዳ ታየዋለህ? አዎ። ግን ጽጌ ረዳው ፈክቷል አልፈካም? አያልፈካ ምን ውስጡ ነው እንቡጥ ውስጥ ነው። እንቡጥ ውስጥ ሆኖ ጽጌ ረዳ መኖሩንም ላታየው ትችላለህ። ተሸፍኗል። ግን ጽጌ ረዳው እንዲህ ሲከፈት እንቡጡ ሲላቀቅ ከውስጡ ምን ይወጣል? በጣም የምታምር ጽጌ ረዳ ትወጣለች አትወጣም? ይሄ ምንድን ነው? ከልቡና የሚወጣ ህግና እውቀት ተብሎ ይተረጎማል። ጽጌያት ማለት አበቦች ማለት ነው። አይጹቅ ማለት ይሄ እንትኑ ከላይ ገለፈቱ መሸፈኛው ልቡና ጽጌያት ወይም አበቦች ከልቡ ከእንቡጣቸው እንዲፈነዱ ሰውም ከልቡ ነው የሚያወጣው። በጣም የተለየ ዕውቀት አለ። ይሄ ከአይምሮ መንፈሳዊ ሰብኮንሽየስ ማይንድ ወይም ኮንሽየስ የምንለው መር አይምሮ ጠባኢ የሚለው ይገልጠዋል። አይምሮ ጠባኢ የሚለው ይገልጠዋል። የጥንቱ ይሄ አይምሮ መንፈሳዊ ይሄ አይደለም። ይሄ ራሱን ችሎ ዕውቀት ነው። መረጃ ሰብስቦ አይደለም። እያንዳንዳችሁ ታለንት አላችሁ። ግን ያ ታለንት ምን ሊሆን ይችላል ማለት ነው። እምቡጥ ሊሆን ይችላል። እንትን አላለም አልፈካም። መራ ግብሩም ይሄ ይመስለኛል ራሳቸውን እንዲያውቁ ግን ጽጌ ረዳ ነው እምቡጥ ነው። መፍካት ግን መቻል አለበት። መፍካት መቻል አለበት። ስለዚህ እንደ ጽጌ ረዳ ለምሳሌ፣ ሰው ሳያስተምረን መምህራን ሳይኖሩ፣ መጽሐፍት ሳይኖሩ፣ ሰው ያወጣዋል ያን እውቀት በራሱ በራሱ ሰው ስለሆነ ስጋ፣ ነፍስ፣ መንፈስ ስለሆነ፣ ስለዚህ እነዚህ ነገሮችም ተሳስረው የሚሰጡ ናቸው። አሁን አሁን ትንሽ የምዕራቡ ዓለም ሳይንስ ቀና ወደ ማለት ደረጃ ደርሷል። ምክንያቱም እያገኘ ያለው ግኝት ጥሩ ጥሩ ነገር እየሆነ መጥቷል። በተለይ በ1990ዎቹ እንደውም አንድ ቃለ መጠይቅ ላይ ይሄን ነገር እንደሰጠው አስታውሳለሁ። ድሮ እውቀት ሁሉ የሚሰጠው ለዚህ ነበረ አእምሮ አእምሮ ብሬን ብሬን ብሬን። አሁን ግን በተለይ በ19 ስንት አካባቢ ነው፣ 91 እንደ ጎርጎሮ የዘመን ቀመር ምን ተገኘ? ልብ ውስጥ የተለዩ ልክ እንደ ኒውሮን መስራት የሚችሉ 40 ሺህ ሴሎች ተገኙ። እነዚህ 40 ሺህ ሴሎች በራሳቸው ማሰብ፣ በራሳቸው ማሰላሰል፣ በራሳቸው መወሰን የሚችሉ ናቸው እዚህ ውስጥ ያሉት ማለት ነው። እና በተለይ እንደምታውቁት የልብ ንቅለ ተከላ በጣም ልባቸው የተጎዳ ሰዎች በምዕራቡ ዓለም ኦልሞስት በአመት ወደ አምስት ሺህ ሰው ልቡ ይተካል። በተለይ የሞቱ ሰዎች ሲሞቱ ልባቸውን ተናዘው ያርፋሉ። ልባቸው ይተካል። ይሄ ልብ በጣም ውስብስብ የሆነ ነገር ሲሆን በጣም ደግሞ ምርጥ የሆኑ አርባ ሺህ ሴሎች ራሳቸው ተገኙ። በዚህ ምክንያት ዘሊትል ብሬን ኢን ሀርት ትንሹ አንጎል በልብ ውስጥ። አሁን ሪሰንት ያለውን ሳይንስ ነው የጥንቱን አይደለም፣ ነገራቸው። ትንሹ አንጎል በምን ውስጥ ተባለ? በልብ ውስጥ ተባለ። አሁን ሁለት ነገሮች ተከናውነዋል። ሁለት ነገሮች ለምሳሌ ለምሳሌ መጥቀስ እንችላለን። አንደኛው በተለይ ብራደን ያጠናውን ጥናት ስመለከት እጅግ ገርሞኛል። ምን አለ፣ አንዲት ሴት አለ፣ ልቧ ደክሞ ወይም ልቧ ተበላሽቶ የሌላ ሰው ልብ ተቀየረላት፣ አለ። በጥናቱ ላይ ነው። እና ልቧ ተቀየረ፣ የሌላ ወንድ ልብ ተገጠመላት። እሱ ሞቷል፣ በሞተር ሳይክል አደጋ ነው የሞተው፣ አለ ብራደን። በኋላ አገግማ ስትወጣ ከኤፍሲ ነው መብላት ያለብኝ አለች። ዶሮ ማለት ነው እና አምጡልኝ ምግብ አለች እን አመጡላት በላች። ከዛ በኋላ በጣም አፍቃሪ የሆነች የቺክን በህይወቷ እንደዚህ ስጋ ማትወድናት አትክልት በል በላት በአትክልት ነገር ነው የምትወደው ቬጅተሪያን። በኋላ እንዴት ነው የኔ ጠባይ ሊለወጥ የቻለው ብላ ስትመረምር ምናልባት የተቀየረልኝ ልብ ሊሆን ይችላል ብላ የተቀየረላትን ልብ የሰጣ ተወር ሞቶ ተናዞ የተቀመጠው ስታሰላሰል፣ በሞተር አደጋ የሞተ ነው። ቤተሰቡን ስትፈልግ አገኘቻቸው። በመጨረሻም በደንብ ስለሱ ስትመረምር በቃ ቁርሱ፣ ምሳውን፣ ራቱ ከኤፍሲኒ በላሰ። ስለዚህ የሱ ሜሞሪ ወደ ማን ሄዷል ማለት ነው? ወደዛ ሄዷል። ይሄ በጣም ከባድ ነገር ነው። እዚህ ውስጥ ያለው ነገር መጋዘን በሉት በጣም ደግሞ የሚገርም ምሳሌ የሰጠው በሚድዌስት አነስተኛ ከተማ ያ እንግዲህ እሺ ምግብ ነው ብለን እንቶ ይሄ ግን የተለየ ነው የስምንት ዓመት ህፃን ነበረች አለ የአስር ዓመት ህፃን ልብ ተቀየረላት የስምንት የአስር ተሳካ ቀዶ ጥገና ነው በጣም ጥሩ ነበረ ድና ወደ ቤቷ ስትገባ አስፈሪ ቅዠት ማየት ጀመረች መተኛት አልቻለች በጣም ትጨነቃለች ትርበተበታለች ከአቅሟ በላይ ሲሆን ዶክተር ዋጋር ትሄዳለች። መተኛት አልቻልኩም ከባድ ቅዠታ ያለው፣ እኔ አክሜሻለሁ በጥሩ መልኩ ተከናውኗል ይላታል። እኔ ከባድ ምንድነው ያየሽው ህልም? ነገረችው። ይሄ ከበድ ያለ ህልም ከተራ ቅዠት ከናይትሜር የወጣ መሆኑን ይረዳል። ከዛ የስነ አእምሮ ባለሙያ ጋር ይወስዳታል። ነገረችው ይሄማ ተራ ቅርጸት አይደለም። ስለዚህ ፎረንሲክ አርቲስት መምጣት አለበት። በውጭ ሀገር አንድ ሰው ወንጀል ሲሰራ፣ ለምሳሌ ወንጀለኛውን አይተህ ፎቶ ባታነሳው ወንጀለኛው ምን ይመስላል? ይሄን ይመስላል፣ ጸጉሩ ይሄን ይመስላል፣ ቁመናው ይሄን ይመስላል፣ ይስላሉ እነሱ። መጨረሻ ወንጀለኛው ሊያዝ ይችላል። ስለዚህ የወስዳትና በያየሽውን ህልም ንገሪው ይላታል። ሁሌ ህልሟ የሚጀምረው አለ ጫካ ውስጥ ነው፣ በጣም ጫካ ውስጥ ነው። አንድ ሰው ያባረራታል፣ ትሮጣለች። ጫካ ነው። ዝቅ ያለ ጨለማ ነው፣ ያስፈራል። መጨረሻ ላይ ሲደክማት ትወድቃለች፣ እና ያ ግዙፍ ሰው ይመጣና አካላዊ ጥቃት አድርሶባት በጣም የሆኑ ቃላቶችን ነግሮ ይገላታል። ሁሌ ልሙያ ነው። በኋላ ምን አይነት ሰው ነው? ፊቱ እንዲህ አይነት ሰው ፊት ነው የሚታየኝ። እሺ ጥሩ፣ ምን አለሽ? እንዲህ እንዲህ አይነት ቃል አለኝ። በኋላ እሷ ከተናገረች እዚህ ፎረንሲክ አርቲስቶች አቀነባብረው ተጠርጣሪ ይዛሉ። በደንብ አድርገው ሲመረምሩት ያቺ የአስር ዓመቷን ሕፃን የገደለው ነው ማለት ነው። አያችሁ ሜሞሪ ነበር ማለት ነው። አያችሁ የተራ አይደለም ትውስታ ነው። የዛች ትውስታ እዚህ ውስጥ ተቀምጧል ማለት ነው። ስለዚህ ልብ ማለት ትልቅ ኃይል ነው ማለት ነው በራሱ ማለት ነው። ስለዚህ ልቡናችንን በጣም በጣም በጣም መጠበቅ ያስፈልጋል። እንዲሁም ሲሆን፣ ግን ልብ ብቻውን እንትን አይልም ሚዛን ስለሆነ ራሱን ችሎ ደግሞ ከብሬን ጋራ ይገናኛል ፖይንቱ ዋን ሀልትስ ብለዋል፣ እሱ ሲናገር ይገናኛል። በጣም ትንሽ በሆነ ግን እንዴት ይገናኛል? ተረጋግተ ስትኖር ብቻ ነው። በጣም መጥፎ የምታስብ ከሆነ ምናምን አይሆንም። ጽሙና ይፈልጋል ማለት ነው። ይሄ ነው። ራሱን ችሎ ደግሞ ወደዚህ አካባቢ ወደ አምስት መቶ ሚሊየን ኒውሮን አለ። ይሄ ራሱን በችሎ ደግሞ በኒውሮ ትራንስሚተር ደሞ ደግሞ መስተጋብር ያደርጋል ከዚህ ጋር። ስለዚህ ሶስቱ ምንድን ናቸው ሚዛን ናቸው። ሰው አንድ ሰው ሱፐር ኮንሽስነስ ትልቁን እውቀት መያዝ ከፈለገ እዚህ ላይ ብቻ አይደለም መስራት ያለበት ይሄም ይሄም ያስፈልጋል ማለት ነው። ይሄምን ተብሎ ይጠራል፣ ስምምነት ይባላል። በጥንቱ ኢትዮጵያውያን ስምምነት፣ ግንዛቤ፣ መዋሃድ፣ መጣመር፣ መስተጋብር ማድረግ። ሶስቱ ኩላሊታችን፣ ልባችን፣ ናላችን አንድ ላይ መስራት ከቻለ ትልቅ እውቀት ነው የምናገኘው። ማንም ሰው እና አባቶቻችን ይሄን ሁሉ እንዴት ሰሩ? ሶስቱ ተጣምሯል ማለት ነው። አሁን እኛ ግራ የሚገባን አንዱም በአግባቡ መስራት ስላልቻለ ነው። እንኳን ሶስቱ እና ለኛ እንዴት ሊሆን ቻለ እንላለን። ምን የማይችልበት ነገር የለም። ስለዚህ ይሄንን ይሄንን ይሄንን አጣምሮ መጓዝ ማለት እጅግ እጅግ ከፍተኛ የሆነ የማሰብ አቅም ደረጃ ላይ የመድረስ የመጨረሻው ላይ እንደርሳለን።